በብስራት ኤፍ ኤም 101 ነጥብ 1 እና በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ በዚህ ቻነል በኩል ለምታደምጡን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ላስታውሳችሁና ወደ ቀጣዩ ፕሮግራማችን እንለፍ። መቼም የስፔን እግር ኳስ አስደናቂ ቡድን አያጣም። በታሪክ የታዩት አስደናቂ ቡድኖች ተርታ ውስጥ ደግሞ ሁለቱ ሪያል ማድሪድ ወይም ባርሰሎና ቦታ ማግኘታቸው የተለመደ ነው። ባለፉት ዓመታት ባርሰሎና በማን ነው ሪያል ማድሪድ በቻምፒየንስ ሊግ ላይ በላሊጋው ያሳየን አስደናቂ ትዕይንት። አሁን ደግሞ በሌላ መልኩ ወጣቱን ካንጋፋው በቀላቀለው ተስፈኛ ወጣቶች በበረከቱበት ባርሰሎና ደግሞ በሌላ መልክ እያየ ነው ይገኛል። ባርሰሎና በስፔን ላሊጋ በዘንድሮ ፉክክር ላይ በርከት ባሉ ስታቲስቲክሶች መሪ ነው። ትርጉም ባላቸው ስታቲስቲክሶች የኳስ ቁጥጥር ድርሻ በየጨዋታው 63.2% በመያዝ አንደኛ ነው። በአማካይ በዚህ ረገድ ሪያል ማድሪድ 58.2% ይዞ በሁለተኝነት ይከተለዋል። የኳስ ቁጥጥር መብዛት ምን ጥቅም አለው ያልን እንደሆነ ይሄንን ወደ ጎል ሙከራና ወደ ጎልነት በመቀየር ረገድም ባርሳ እዚህ ጋ ቀዳሚ ሆኖ እናገኘዋለን። በጨዋታ በአማካይ 17 የጎል ሙከራዎችን ነው እያሳየን የሚገኘው። ሪያል ማድሪዶች 15.9 ሙከራ በየጨዋታው ይሞክራሉ። በመካከላቸው እንግዲህ የአንድ ነጥብ አንድ የጎል ሙከራ በጨዋታ በአማካይ አለ ማለት ነው። ይህንን እንግዲህ ትንሽ መስሎ ከታያችሁ ሁሌም ምን እንደምለው በሊጉ አጠቃላይ ጨዋታዎች በሰላሳ ስምንት አባዙትና ከዛ ደግሞ ምን ያህል ጎል ሊገኝ ይችላል እነዛ ጎሎችስ ምን ሊፈጥሩ ምን አይነት ልዩነት ሊፈጥሩ ይችላሉ እያላችሁ በጥልቀት አስቡ። ያን ጊዜ የበለጠ ልዩነቱ ግልጽ ይሆንልናል። ባርሰሎና 48 የጎል ልዩነት አለው። በጎል ክፍያ ረገድ ሪያል ማድሪድ 32 ነው ያለው። እዚህ ጋር ግን ባርሳ ስልሳ ሪያል ማድሪድ ስልሳ ነጥብ ስላላቸው ፉክክሩ በእኩል ነጥብ ቢጠናቀቅ ብለን ብናስብ እንኳን ምንም እንኳን ባርሰሎና አሁን አንድ ጨዋታ እጁ ላይ እንዳለ ብናውቅም በሄድ ቱ ሄድ ባርሰሎና ሪያል ማድሪድ መካከል ባለው የሲዝኑ ፉክክር አሁን ባርሳ ነው እየመራ የሚገኘው። አንድ ቀሪ ጨዋታ አለው እጁ ላይ፣ በነጥብ እኩል ናቸው፣ በሄድ ቱ ሄድ ይመራል፣ በጎል ልዩነት ይመራል። አስቡት 75 ጎል ነው ያስቆጠረው በ27 ጨዋታ ሪያል ማድሪድ እነ ቪኒ ጁኒየር ኪሊያን ኤምባፔን ይዞ እንኳን 59 ነው ያገባው ልዩነቱን ተመልከቱ ይሄ ባርሰሎና ልዩ ትኩረት የሚፈልግ ተወዳጅ ጨዋታ የሚጫወት የት ይደርሳሉ ብለን እንደው የችሎታቸው ጥግ ላይ ሲደርሱ የትኞቹን የግል ክብሮችን እንደሚያሸንፉ ለማሰብ የሚከብዱን ትልልቅ ተስፈኞች የተሰባሰቡበት ቡድን ነው። ከአትሌቲኮ ማድሪድ ጋር ከትናንትና በስተያ ምሽት በነበረው ጨዋታ ላይ ታዲያ አዲስ ነገር ታይቷል። በባርሰሎና ጥንካሬ ላይ ይህንን ማለት እንችላለን። ለምን? ባለፉት ተከታታይ የአትሌቲኮ ግጥሚያዎች ላይ ባርሰሎና የሚቸገረው በ ዲየጎ ሲሞኔ አጫዋች እንደሆነ ምስክሮች ነን። ባርሴሎና ይፈትነው ነበር አትሌቲኮ። በዚህ ግጥሚያ ላይም እስከ ሰባኛው ደቂቃ ድረስ ሁለት ለዜሮ ሲመራ የነበረው አትሌቲኮ ማድሪድ ነው። ግን እዚህ ጋር ልብ በሉ፣ በጨዋታው መካከል የተደረገ መጠነኛ ታክቲካዊ ለውጥ በተለይ ሁለት ለዜሮ መመራት ከጀመሩ በኋላ ያለው እንዲሁም የወጣቶችና የአንጋፎች ውህደት ልምድ ልዩነት ፈጣሪ ሆኖ የባርሰሎናን የማሸነፍ የሚያሸንፍበትን ጨዋታ ገልብጦ እንደገና ኃይል ሚዛኑን ወደ ካታላኑ ክለብ እንዲመጣ አደረገ። የሌቫንዶቭስኪን ጎል ማለት ነው። በመጀመሪያ የሌቫንዶቭስኪ ጎል ነው ሁለት ለአንድ ያደረገው። ስላችሁ ራሱ የአትሌቲኮ አሰልጣኝ ዲየጎ ሲሞኔ ከተናገረው እንነሳ። ከጨዋታው በኋላ ምን አለ? ሌቫንዶቭስኪ አስደናቂ ጎል አስቆጠረና በእኛ ላይ ጥርጣሬ አደጋል። አትሌቲኮች በራሳቸው መጠራጠር ጀመሩ። የጨዋታውን ኢነርጂ ቀየረው ነው ያለው። የጨዋታው ኢነርጂ ሚዛኑ ወደ ባርሰሎና እንዲፋለስ እንዲያዘም ያደረገ አጋጣሚ ነው። ሞመንቶች ውጤት ይቀይራሉ። ውድ አድማጮች ሞመንትስ የሆነ አፍታ ቅጽበት ላይ የሚፈጠሩ አንዳንድ ድርጊቶች፣ አዎንታዊ ድርጊቶች የቡድኑን ያንን ያደረገው ቡድን ውጤታማነት እስከ መጨረሻው ድረስ ሊቀይሩት ይችላሉ። የጎል ልዩነቱ ቢሰፋ እንኳን አንዳንዴ ጥሩ መንደርደሪያ ይሆናሉ። እና ያቺ የሌቫንዶቭስኪ ጎል ለባርሰሎና ፐርፎርማንስ መቀስቀስ ምክንያት ሆኗል። እንደወረደ ካየ ነው። ግን ታክቲካዊ የሆኑ ለውጦች ግን እንደነበሩት ግን አሁን ጠለቅ ብለው የተመለከቱት የሚመሰክሩት ነው። ባርሳ ከዛ በፊት ከዛ በፊት ፈጠን ብሎ ኳሶች ወደ ፍጹም ቅጣት ምሳጥን እንዲገቡ አይፈልግም ነበር። ፈጠን ብሎ ስ ለምሳሌ ሌቫንዶቭስኪ ያስቆጠራትን ጎል ላስቆጠራት ጎል ኳስ ያቀበለው ኢኒጎ ማርቲኔዝ ነው። ማርቲኔዝ ወደ ፍጹም ቅጣት ምሳጥን ውስጥ ክሮስ አድርጎ ሌቫንዶቭስኪ ምፈለገው ሌቫንዶቭስኪ ደግሞ በሁለት ተከላካዮች ተይዟል። እዚህ ጋር ሲደርስ ጎል የመሆን እድሉ በጣም ጠባብ ነበር። በወትሮ የባርሴሎና አጫወት ሃንሲ ፍሊክ እንዲህ አይነቱን አጋጣሚ ማርቲኔዝ ኳሱን እንዲያቀብለው እንጂ ወደ ሳጥን ውስጥ እንዲከተው አይፈልጉም ነበር። ወደ ሳጥን እንዲላክ አይፈለግም። ረጋ ብልህ ግባ ነው። በአስተማማኝነት ብትገባ ይሻላል። በቢልዳፕ አታፍጥ ነው፣ አታቻኩል እና ውጤቱ ሁለት ለዜሮ ባይሆን ኖሮ ማርቲኔዝ ያንን ኳስ ለሌቫንዶቭስኪ የመስጠት እድሉ በጣም ጠባብ ነበር። ግን ሁለት ለዜሮ ከተመሩ በኋላ የፊት አጥቂዎቹ እንቅስቃሴ እና ሌሎች ተደራቢ ተጫዋቾች ከበስተጀርባ ያሉት ከአጥቂዎች ጋር ያላቸው ግንኙነት በዚህ በኩል ቸኮል ያለ እንዲሆን፣ እንደውም ማን ማይክል ኮክስ እውቁ የታክቲካል ጉዳዮች የሚዘግበው ጋዜጠኛ እዚህ ጋር የኢኒጎ ማርቲኔዝ ኳስ ይላል፣ ክሮሱ እንግሊዝኛ ቃላቱን ቀጥታ ልጠቀምና ፕሪሳይዝ ከመሆን ይልቅ ሆፕፉል ነው ይላል። ኳሱን ሲያቀብለው ለሌቫንዶቭስኪ ይደርሳል ብሎ እርግጠኛ ሆኖ ሳይሆን ተስፋ አድርጎ ነው። ሌቫንዶቭስኪ ደግሞ ልምድ ያለው ተጫዋች ነው። በደረቱ አቆመውና ያንን ኳርተር ቻንስ ወደ ሀፍ ቻንስ ቀየረው ይላል። ከዛ በኋላ በደካማ እግሩ በግራ እግሩ ነው መጥቶ ያስቆጠረው። ሌቫንዶቭስኪ እንዲያሉ ጎሎችን በማስቆጠር እንደዚህ ከጎል አንጻር የጨዋታን የመገልበጥ ወይም ደግሞ በሲሚዮን አነጋገር የጨዋታውን ኢነርጂ ለባርሴሎና ወይም ለራሱ ቡድን በሚመች መልኩ የመገልበጥ ብቃቱ ይታወቃል እና ልምድ ነው ይሄ። አንጋፋ ተጫዋች ነው ሌቫንዶቭስኪ እና ባርሰሎና እንደዚህ አይነት ለውጥ ማን ነው ውጤት ቀያሪ ተጫዋቾችም አሉት። ግን ያ ጎል እድል የተገኘው ደግሞ በአሰልጣኙ የሆነ ታክቲካል መጠነኛ ለውጥ የመጣ ነው። እዛው ጨዋታ ላይ ደግሞ እንደዚህ መቀየር የሚችሉ አሰልጣኝም ስላሉት ነው። እንግዲህ ስለ ሌቫንዶቭስኪ የመጀመሪያ ጎል ካወራን ከዛ ስለ ቀጣዮቹ ጎሎች ማውራት ግድ ይለናል። አትሌቲኮ ላይ ስለ ተቆጠሩት ፌራንቶሬስ ሰባ ስምንተኛው ደቂቃ ላይ ቀጠለ፣ ውጤቱ ሁለት ለሁለት ሆነ። እንግዲህ ዘጠና ደቂቃ ገባ። መደበኛው ሰዓት ከተጠናቀቀ በኋላ ላሚን ያማል ዘጠና ደቂቃ ካለፈ በኋላ ወደ ጎል የመታት ኳስ ተጨርፋም ቢሆን ጎል ሆነች፣ ሶስት ለሁለት ሆነ። አሁን ሚሲሚዮኔ በራሳችን ተጠራጥረናል። ሌቫንዶቭስኪ ጎል ሲያስቆጠር ካለ ዘጠና አንደኛው ደቂቃ የአርቢትሩ ፊሽካ በሚጠበቅበት፣ እርግጥ ወደ ሰባት ደቂቃ እንደዚህ ስምንት ደቂቃ ገደማ ተጫውተዋል። ከዛ በኋላ ቢሆንም በዛ ሰዓት የሚኖርህ ማይንድ ሴት በቃ ፊሽካ፣ ጨዋታው ሊያልቅ ነው እያልክ፣ ፊሽካ ነው የምጠብቀው በዛ ሰዓት። ያማል ካገባና ውጤቱ ሶስት ለሁለት ከሆነ ደግሞ አስቡት አትሌቲኮች ምን ያህል በራሳቸው እንደሚጠራጠሩ፣ እና ያኗ ዘጠና ሰባተኛው ደቂቃ ላይ ፌራን ቶሬስ አራተኛውን ጎል አስቆጥሮ እንዲወጣ ያደረገው ግን አራተኛው የበለጠ ድሉን ማረጋገጫ ሊሆን ይችል ይሆናል። የላሚን ያማል ግን ጎል ግን ጨዋታውን ወደ ባርሴሎናን ከመመራት ወደ መሪነት የገለበጠ ስለሆነ ያለው ዋጋ ከፍ ያለ ነው። ለዚህ ነው ማሊያውን አውልቆ ወደ ባርሴሎና ደጋፊዎች ሄዶ ደስታውን ሲገልጽ የነበረው። አሁን ይሄ በሌቫንዶቭስ በነ ሌቫንዶቭስኪ እና በነ ያማል የተገኘ ውጤት ነው በአንጋፋ እና በወጣቶቹ ውህደት በመካከል ያሉ እድሜ ላይ ያሉ ተጫዋቾችም አሉ። እና ይሄ እንግዲህ ቤቢ ባርሳ ሳይሉት የለም በወጣትነት እድሜ ላይ የሚገኙ እንደ ያማል፣ ፔድሪ ያሉ ተጫዋቾች ያጠናከሩት አስደናቂ ቡድን ስለሆነ እና ምንድን ነው ቅድም አንድ አድማጫችን እንዳለው ይሄ ቡድን ቡድን ነው፣ እንደው የከዋክብት ስብስብ አይደለም። እዚህ ጋር በደንብ አስምሩበት። ቡድን እና ሁል ጊዜ የምጠቀምበት አገላለጽ ናይ ፓሪስ ሰን ጀርመ፣ አምና ካቻ አምና ፓሪስ ሰን ጀርመ ዘንድሮ በተለይ ከሊቨርፑል ጋር በነበረው ጨዋታ ላይ በደንብ አይታችሁታል፣ በትልልቅ ቡድኖች ሲፈተን ምን አይነት ቡድን እንደሆነ። ይሄ ቡድን ነው፣ ያኛው የተጫዋቾች ስብስብ ያ የከዋክብት ስብስብ ጋላክቲኮስ፣ የግድ ሚዛንያ የሆነ የተዋሃደ ቡድን ናቸው ማለት አይደለም። ኤምባፔ፣ ኔይማር፣ ሜሲ በነበሩበት ጊዜ የሌለውን ፔዥ ነው እያየን ያለ ነው። ከውህደት አንጻር ደስ ይላል፣ ሲጫወት ራሱ ሚዛኑ የተስተካከለ ነው። እዚህ ባርሴሎና ውስጥም ኢጎ የለም። መቼም ከሊቫንዶቭስኪ ኢጎ አጠብቁ እኔ ትልቅ ነኝ፣ ልዩ እንክብካቤ ያስፈልገኛል። ሰምታችኋል። ሰሞኑም ስፖርት የተባለው ጋዜጣም እንደዘገበው የካታላኑ ጋዜጣ እንጃለት ቪኒሲየስ ጁኒየር በሪያል ማድሪድ ውስጥ ከተጫዋቹ ከገዛ ጓደኞቹ ጋር ሳይቀር አለመግባባት ውስጥ እየገባ ነውና። አሁን የሪያል ማድሪድ በርከት ያሉ ተጫዋቾች ታክቷቸዋል፣ ይላል ስፖርት በዘገባው ከትላንትና በስቲያ ባወጣው የቪኒ ጁኒየር ጉዳይ። ባህሪው የኮንትራት ጉዳይ አለ። እሱን ታውቃላችሁ፣ ሳውዲ አረቢያ ናናናና እያለችሁን ያን ሁሉ ገንዘብ ይዛ እያማለለችው ነው። ግን ያዩና፣ ሌላ ምክንያቱን አላውቅም። ግን አሁን ይሄ እነሱም ነው ፕሪማዶና ይሏቸዋል። ፕሪማዶና ሲሏቸዋል እንዲህ አይነት ተጫዋች የመሞላ አቀቅል በተለየ እይታ እንታይ የሚል በሆነ በል በውሃ ቀጠነ የሚነጫነጩ ተጫዋቾች ኳስ ለምን አልሰጣችሁኝም ብለው እዛ ሜዳ ላይ ከተጫዋቾች ከጓደኞቻቸው ጋር የሚጨቃጨቁ እንደዚህ አይነት ባህሪ የለም አሁን እዚኛው ባርሰሎና ውስጥ እና ሃንሲ ፍሊክ ይሄንን ሚዛኑን የጠበቀ የዘንድሮ ብቻ ሳይሆን የመጪውኖችን አመታትን ባርሰሎና ነው እያሳዩን ያሉት እና ከአትሌቲኮ ጋር ተፈትኖ ተፈትኖ ሳይቀናው ቆይቷል። ይሄ ቡድን እሁድ ዕለት ግን ምን ያህል ደግሞ እንደተቀየረ አሳይቷል። እርግጥ ለአትሌቲኮ ማድሪድ ውድ አድማጮች ይሄ ሳምንት መጥፎ ሳምንት፣ ይሄ ሳምንት ብቻ ያለፉት ሁለት ሳምንት ያለፉት ሳምንታት ሁሉ ይሄ ያለፈው ሰሞን ሁሉ ለአትሌቲኮ በጎ ነገር ይዞ አልመጣም። እድል የላቸውም፣ ውጤት የላቸው። በሁለት ውድዶች አራት ጨዋታዎች ተጫወቱ፣ በአራቱም በተከታታይ ነው የተሸነፉት። እና ደግሞ ሽንፈቱ ያማል ያማል። ተጫዋቹ ማለት ሳይሆን ህመም ያመጣል ሽንፈቱ። እሁድ ምሽት ሁለት ለዜሮ እየመሩ እጃቸው ውስጥ ቢያንስ አቻ መውጣት የሚችሉትን ጨዋታ እየመሩ ነበር፣ ግን ዘጠና ደቂቃ ካለፈ በኋላ አቻ ሁሉ ነበሩ፣ ተሸነፉ። የት ነው ጨዋታው? ሜትሮፖሊታኑ ላይ በቻምፒዮንስ ሊግ በደርሶ መልስ ተሸነፉ። የዩሊያን አልቫሬዝ መለያ ፍጹም ቅጣት ምት የፈጠረችውን ስነ ልቦና የስብራት አስቡ። በላሊጋው ላይ ቀደም ሲል የሰበሰቡት ነጥብ ቀስ እያለ እየተንጠባጠበ እየተንጠባጠበ አሁን አንድ ጨዋታ የቀረው ባርሰሎና አራት ነጥብ ጥሏቸው ሄዷል። በአይናቸው ስር የዘንድሮ ላሊጋ ፉክክር ቀስ እያለ በማድሪድ እና በባርሰሎና መካከል እየሆነ እንደሆነ አይተዋል። ይሄ የሆነው በእነዚህ ሰሞን በዚህ ሰሞን ነው በድምሩ በመጨረሻዎቹ አራት ተከታታይ ጨዋታዎች ሁሉ አትሌቲኮ ተሸንፏል ባለፉት ዘጠኝ ጨዋታዎች ደግሞ አስፍተን ካየነው ሁለት ብቻ ያሸነፈው ቫሌንሲያን ሶስት ለዜሮ አትሌቲኮ ቢልባውን አንድ ለዜሮ እና እድልም ከእነርሱ ጋር አይደለም ውጤትን የመጠበቅ ብቃትም እያሳዩ አይደለም ከቀጥተኛ ተፎካካሪዎቻቸው ጋር ደግሞ የበታችነት እንዲሰማቸው የሚያደርግ ውጤት ነው ያስመዘገቡት በማድሪድ ደርቢ ቻምፒየንስ ሊግ ላይ፣ እዚህ ጋር ደግሞ በላሊጋው ትልቁ ፉክክር ላይ። ከዚህ ጨዋታ በፊት ግን አትሌቲኮ እና ባርሴሎና ሲገናኙ ሃንሲፍሊክ እንደ ዲየጎ ሲሞኔ ቡድን ያስቸገራቸው ቡድን አልነበረም። ታስታውሳላችሁ ዲሴምበር ላይ ዛ ሞንትዊች ላይ በኮፓ ዴሬ ግማሽ ፍጻሜ የመጀመሪያው ጨዋታ ባርሴሎና እንዴት እንደተቸገረ ምክንያቱም ባርሳ ሀይላይን በጣም ወደ ላይ ተጠግቶ ይጫወታል። እነዚህ ደግሞ ፖሴሽንን አብዞርብ አድርገው ለተጋጣሚ ኳስ ሰጥተው በመልሶ ማጥቃት በተጋጣሚ ተከላካይ በስተጀርባ የመግባት ኃይለኝነት ስላላቸው እና ደግሞም ለትግሉም ፊዚካል የሆነ አጫዋት ስላላቸው ባርሰሎና አማካይ ክፍሉ ላይ ለሚፈልገው የሚፈልገውን ስፔስም ስለሚያሳጡት በዚህ ጨዋታ እኮ በቡዱ ለሰባ ደቂቃ ገደማ እነ ፔድሪ ተቸግረው ነበረ። አማካይ ክፍሉ ጥብብ ብሎባቸው ስፔስ አተው አይደለ እንዴ ነ ፔድሪ ነ ካሳዶ ነ ኦልሞ ስፔስ ይፈልጋሉ። የምንድነው የሚጫወቱበት ክፍት ቦታ ይፈልጋሉ። አትሌቲኮ ደግሞ አይሰጥህም። ግን ይሄ ሼፕ ግን እስከ መጨረሻው ድረስ በልዩ ትኩረት መፈጸም አለበት። አትሌቲኮ ቼን ማድረግ አልቻሉ። ባርሰሎናዎችም የዛን ማፍረሻ ደግሞ አስበውበት ነው የመጡት። ታክቲካል ማሻሻዮቹ ለዚህ ምክንያት ሆነዋል፣ ለማሸነፋቸው። እና አትሌቲኮ ባርሳን የሚፈትን ቡድን ነበረ። እሁድ ዕለትም ሁለት ለዜሮ መርቷል። ባለቀ ሰዓት ግን ባርሳዎች እንዴት ማሸነፍ እንዳለባቸው አውቀው ከመንጋጋው ስር ነው ነጥቡን የወሰዱበት። እና ምን አለ መሰላችሁ ሲሞኔ ታሊያ እስቲ እና ያለን እንግዲህ፣ ነገሩ አላለቀም። አምስት ጨዋታ ሲቀረው ሊጉ አለ ሊጉ አምስት ጨዋታ ሲቀረው ማን የት ቦታ ላይ እንደሚገኝ እስቲ እናያለን። አሁን የቀረው አስር ጨዋታ ብቻ ነው። አትሌቲኮ ማድሪድ ከአምስት ጨዋታ በኋላ ይሄ ይሆናል ብሎ ተንቢዋል እነ ማድሪድ ባርሴሎና ይንሸራተታሉ፣ እኛ ደግሞ ላይ እንወጣለን የሚል ተስፋ ነው ለሜትሮፖሊታኑ ታዳሚዎች የሰጠው። ይሄ ባርሴሎና ግን የተለየ ነው። ውድ አድማጮች፣ ለየት ያለ ነው። ገና ብዙ እናውራለታለን። ከጨዋታው በኋላ እኮ ስፖርት ምን አለ መሰላችሁ፣ ባርሴሎና ሻምፒዮን ሻምፒዮን ይሸታል። የካታላኑ ጋዜጣ ይሄ ባርሴሎና ገና 11 ጨዋታ የቀረው ባርሴሎና አሁንም ከሪያል ማድሪድ ጋር በነጥብ እኩል የሆነው ባርሴሎና ሻምፒዮን ሻምፒዮን ይሸታል። ጠረን አላቸው ሻምፒዮኖች። ስፖርት ይሄ ሸቶኛል ይላል። የማድሪዱ ጋዜጣ አስ እንኳን ይህ አለ አትሌቲኮ ማድሪድ ላይ የተቀናጁት የእሁድ ምሽቱ ይህ የሻምፒዮንሺፕ ድል ነው ብሏል። ድል ነሽነት በአንድ ጨዋታ ብቻ የሚገለጽ ሳይሆን ይሄ ሻምፒዮንነቱን ከወዲሁም የሚያሳይ ፍንጭ ሰጪ ድል ነው አለ። ይሄንን ባይሉ ነው የሚገርመው። ሃንስ ፍሊክ ያማልን የመሰለ አሸዋውን ወደ ጨውነት መቀየር የሚችል ምትሃተኛ ተጫዋች አለ እንዴ? ቅድም አድማጫችን እኮ እንዳለ ነው። ውድ አድማጮች የሜሲን ዘመን ማለፍ ተከትሎ የቆዘመ የባርሴሎና ደጋፊ መጽናኛ አግኝቷል። አጽናኝ መጥቶለታል። ያሚን ላሚን ያማል ቴክኒካዊ ጥበብና አጨራረስን የተካነ የፈጠራ ባለሟል። እንዴት አይነት ከምንም እኮ ነው ጎልም ያስቆጥርብ ያስቆጥራል ብለ ከማትገምተው ቦታ ሁሉ ያገባል ይሄ ልጅ ከፍጹም ቅጣት ምሳጥን ውጪ በተለይ በዚህ በቀኝ በኩል የቀኙ ሃፍ ስፔስ ለርሱ አደገኛ ቦታ ነው። ተከላካይ እርሱን አስመለጠ ማለት ወይም ያማል አመለጠው ማለት በቃ ግራ እግሩ ቀጥታ ጠቅልሎ ኳሱን መረብ ውስጥ ይከትላል፣ ወይም እድል ይፈጥራል። ከምንም ነገር ተነስቶ ጎል መፍጠር የሚችል ተጫዋች ቢኖር እርሱ ነው። የሜትሮፖሊታኑን ተስፋ ሁሉ በጥበቡ ያጨለመ የባርሳ ደጋፊዎች መተማመኛ ነው አሁን ያማል የጎሉን ዋጋ ነግሬያችኋለሁ። ሶስት ለሁለት ያደረገው ለዚህ ኮ ነው። እሱ ራሱ ማመን አልቻለም። ማሊያውን ሁሉ ጥሎ ጨርቁን ጥሎ ነው ወደ ደጋፊዎች ሮጥ። ጭፈራው ራሱም ይነግረን ነገር አለ፣ ግን ልጅነቱ ሊያስጨፍረው ይችላል። ተሰጦ ግን ደጋፊውን፣ ሽማግሌ ደጋፊም ቢሆን፣ አዛውንቱን ሁሉ የሚያስጨፍር ቁጭ ብለ ሶፋ ላይ በማጨብጨብ ብቻ ምታደንቀው አይነት አይደለም። የያማል አጫወትና የጎል አጨራርስ ተነስተ የምታጨበጭበለት እንጂ ወትሮ ቀዝቃዛ የሆኑት እንኳን አሰልጣኝ ሃንሲ ፍሊክ እኮ በርሱ ጎል እንዴት እንደዘለለ ጨዋታውን የተመለከታችሁ እንዴት እንደዘለሉ አየሩን በቡጢ እንዴት እንደቀዘፉት አይታችኋል አይደል አዛውንቱን ሁሉ የሚያስጨፍር አይነት ልጅ ነው ይሄ ልጅ ገና ታሪኩ በአስደናቂ በደማቅ ገድል ተጀመረ እንጂ አላለቀ ከዚህ በላይ ያሳየናል። ባርሴሎና ንጹህ ወርቅ እጁ ላይ አለ፣ ያልተጠረገ አልማዝ አለ ብለን መናገር አንችልም። ይሄ ተጠርጓል። አሁን እየተጠረበ አልማዙ የጌጥነቱን ዋጋ እየጨመረ ግን ይሄዳል። በመጪዎቹ አመታት እድሜው ይሄን ይነግረናልና መቼም ከጉዳት ይጠብቀው ከአይን ይጠብቀው እንጂ ላሚን ያማል ገና ብዙ ያሳየናል የበለጠ እነ ሜሲንም የሚያስረሳበት ዘመን ከፊታችን ያለ ይመስለኛል። ለባርሴሎና ደጋፊዎች በተለይ ክቡራትና ክቡራን አድማጮ